ያለፉ ህዝቦችን ታሪክ ቅሷ በምናጠናበት ጊዜ የነቢያት ሕይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሀዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሀዘን በኋላ ደስታል። አላህ ተባረከ ተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁን። ቁርአን ላይ በብዛት ከተነሱ ታሪኮች መሀል አንዱ የኢብራሂም ዓለይህ ሰላም ታሪክ። ወደ ተውሂድ በመጣራታቸው ምክንያት እሳት ላይ ተጥለዋል። ተራሳትም አደለም ለረዥም ቀናት ሓጃ ያለበት ሁሉ ሓጃው እንዲወጣለት ማገዶ በማቅረብ ተስሎ የተዘጋጀ ከባድ እሳት ነበር። እዛ ላይ ሲጥሏቸው የሰው ልጅ እዛ ላይ ተጥሎ ይድናል ተብሎ አይጠበቅም። ነገር ግን አላህ ተባረከ ወተዓላ እሳትን ሰላም ሁኒ ብሏት እሳት ውስጥ ከጣሉ በኋላ ከተጣሉ በኋላ አላህ ኢብራሂምን ከእሳት ውስጥ በሰላም እንዲወጡ አድርጓቸዋል። የነቢዩላህ ሙሳ እናት። ልጃቸውን በማጣታቸው ምክንያት አዝነዋል፣ ተጨንቀዋል። በጊዜው ፊርዓውን የሚባለው አነ ረብኩም ለአዕላ የሚለው አምባገነን በዚህ ዘመን የሚወለድ ወንድ ልጅ አለ ያንተ ንግስና የሚቀማ ነውና ወንድ ልጅ በተወለደ ቁጥር መግደል አለበህ ብለውት ስለነበር ጠንቋዮች ሙሳ የተወለዱት በዚያ ጊዜ ነበርና አላህ ተባረከ ወተዓላ የሙሳን እናት ተወለድሺው በኋላ ወንዝ ላይ ወስደሽ ጣየው። አጠዋለው ብለሽ አትስጊ፣ ወደ አንቺ እንመልሷለን። መመለስ ብቻም አይደለም፣ ረሱል ነብይ እናደርገዋለን ብሏት። በጭንቅና በመከራ ጊዜ የተወለደ ልጅ ይባስ ብለውም ጫካ ላይ ወንዝ ላይ የተጣለ ልጅ በአላህ ተባረከ ወተዓላ ፈቃድ ከችግር ከጭንቅ በኋላ ፈረጅ ደስታ ስላለ ተመልሶ ከእናቱ እንዲገናኝ አላህ አድርገዋል። አትፍሪ አትጨነቂ ወደ አንቺ እንመልሰዋለን ረሱልም እናደርገዋለን ባላት መሰረት ልጇን መልሳ ታቅፋለች። እሷው እንድታጠባው ተደርጓል። መጨረሻ ላይም ይገድለው ይፈልገው የነበረው ፍርዓውን ቤት ውስጥ አድጓል። ነቢይም ሆኖ በርካታ ተከታይ ያለው ነቢይ መሆን ችሏል። ወሀከዛ ሁሌም ከችግር በኋላ ደስታል። ነገር ግን ሶብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ የአዱንያ ጋራዎች በሙሉ ላዩ ላይ ቢጫኑበት መውጫን አያጣም። ወሀከዛ ነቢዩላህ ዩኑስ ህዝቦቻቸውን ሲያስተምሩ ቆይተው መልስ ባጡ ጊዜ፣ ህዝቦቻቸው ባስቸገሯቸው ጊዜ ተስፋ ቆርጠው ወደ ሌላ ሀገር ለመሄድ ባህር ላይ የተጓዙ ሳለ መርከቡ ሞልቶ ሰው መቀነስ ስለነበረበት እጣ ተጥሎ በተደጋጋሚ የጣሳቸው ላይ ወጥቶ ባህር ላይ ተጥላ አሳ ነባሪ ውጣቸዋል። የባህር የሌሊት ጨለማ ጨለማ ሆድ ሆድ ውስጥ ጨለማዎች ውስጥ ሆነው لا اله الا انت سبحانك اني كنت من الظالمين ባሉ ጊዜ አላህ ተባረከ ወተዓላ ከዚህ ከዚ ሁሉ ድርብርብ ጨለማና ጭንቅ ውስጥ አውጥቷቸዋል። በዚህ በዚህም በቃ ተስፋ አስቆርጠዋቸው ትተዋቸው ሄደው የነበሩ ህዝቦችም ሲመለሱ ከመቶ ሺህ በላይ የነበሩ ተከታዮች አምነው እሳቸውን ተከተላ ባህር ውስጥ ሰምቶ አሳ ነባሪ ውጦት የነበረን ሰው እንኳ አላህ ተባረከ ወተዓላ ከጭንቅ ገላግሎ ያሰበውን አሳክቶለት ህዝቦቹ እንዲከተሉት አድርጓል። ልጁን አጥቶ አይኑንም ጭምር አጥቶ ከረዥም ጊዜ በኋላ አላህ ተባረከ ወተዓላ አይኑንም የመለሰለት ልጁንም የመለሰለት ታሪክም ቁርአን ላይ ተዳስሷል። የዩሱፍ አባት ናቸው ያዕቁብ አለይሂ ሰላም ከልጆቻቸው ሁሉ ይበልጥ የሚወዱት ዩሱፍ ተኩላ ሳይበለው ተኩላ በልቶታል ብለው ወንድሞቹ ጉድጓድ ውስጥ ለውት። ነገር ግን የአላህ ነቢይ እንዲሆኑ መሪ ገዥ እንዲሆኑ አላህ ይፈልግ ስለነበረ በማይታሰብ መልኩ ከጥልቅ ጉድጓድ ውስጥ እንዲወጡ አላህ አድርጓል። ከዛ በኋላም ነቢይ ሆነዋል። ልጃቸውን በማጣት ምክንያት ሲያለቅሱ አይናቸው የጠፋው አባት ያዕቁብም ከልጃቸው ጋር በሰላም ተገናኝተዋል። አይናቸውም ተመልሷል። ፈሀከዳ በተለያየ መልኩ አላህ የሰው ልጆችን ይፈትናል። ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግን ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግን ይሄን ለማግኘት ከኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናትን፣ ተወኩልን ማጠንከር አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው፣ እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ አለይሂ ወሰለም ተናግሯል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዚያ በላይ ለአላህ ውሳኔዎችና ቀጣዎች እጅግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሰራ ነው ነው ብለን ወደ ራሳችን ልንመለስ ይገባን። የአላህን ጌትነት ወድጄ ተቀብያለሁ፣ ለውሳኔውም እጅግሬ ሰጥቻለሁ፣ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ፣ ከአላህ ውጭ ወዴትም ማንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል።

አዩብ ታሪክም ለረዥም ጊዜ በሕመም ተሰቃይተው ሀብታቸውን ልጆቻቸውን አታ ስቃይ ሲበረተባቸው ያፈሩትን ሀብት ንብረት የወለዷቸው ልጆቻቸውን ሲያጡ መከራው በበረታ ጊዜ እጃቸውን አንስተው ረቢ እኒ መሰኒየ ዱር አንተ አርሐሙ ራሒሚን በላ። ችግር ደርሶብኛል ጌታዬ ሆይ አንተ ደግሞ የአዛኞች ሁሉ አዛኝ ነህ በላ ያሉበትን ችግር በመግለጽ የአላህን አዛኝነት ማወቃቸውን በመግለጽ ከሰማይ ወዲያውኑ መልስ መትል ፈስተጀብና ለሁ ፈከሸፍና ማ ቢሂ ሚን ዱር ብላ። እሺ ያልነው መልስ ሰጠነው፣ የነበረበትን መከራና ስቃይ ዞር አደረግንለት ብላ። ቤተሰቦቹንም ንብረቱንም እጥፍ አድርገን ሰጠነው ብላ። ያጡትን ቤተሰብ ያጡትን ንብረት እጥፍ አድርጎ አላህ መልሶላቸ ዓፊያቸውን ይህ የሆነው ግን በሶብር ኒዕመል አብዱ ኢነሁ አዋብ ብሎ አላህ መስክሮላቸዋል። አዩብ ተፈተነ መከራ ስቃይ በዘበት። የመከራው የስቃዩ አይነትም የተለያየና ብዙ ነበረ። ሆኖም ሳለ ግን ምንኛ የአማረ ባሪያ ነው አላህ በሙሲባም ጊዜ ምንኛ የአማረ ባሪያ ነው ብሎ ነው አላህ ያደነቃቸው። ትንሽ ሙሲባ ሲደርስብን አላህን ረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም፣ ሌሊቱ ምንም ቢረዘም፣ ንጋት እንደሚከተለው ሁሉ ከችግር በኋላም ከሀዘን በኋላም ደስታ። ሰላማ ልጃቶ የተቸገሩ ነብያትም አሉ ታሪካቸው ላይ የአላህን ተባረከ ወተዓላ ረህመት ይጠብቁ እንደነበረ፣ ተስፋ እንዳልቆረጡ፣ አላህን ይማጸኑ እንደነበረ የሚያሳዩ ታሪኮች ከነዚህም አንዱ ዘከርያ ናቸው። ኢብራሂምም እዚህ ውስጥ የሚጠቀሰው ናቸው። ከሳራ ከባለቤታቸው ከዘጠና ዓመት በኋላ። መቶ ዓመት በኋላ ተበላ አላህ ልጅ ሰጥቷቸው። ረቢ ላተደርኒ ፈርዳ ወአንተ ኸይሩል ዋሪቲን፣ በላ ጌታዬ ሆይ ብቸኛ አታድርገኝ፣ ነብይነትን ከእኔ ተቀበለው፣ ህዝብን የሚመሩ ልጆችን ሰጠኝ ብለው ዱዓ አድርጋ ወዲያውኑ አላህ ተባረከ ወተዓላ ብሏቸው እሺ ብሏቸው ወወሀብና ለሁ ያሕያ ልጅ ይሰጥሃል ሲባሉ እንዴት ነው ልጅ የሚሰጠኝ መውለድ ማልችሉበት እድሜ ላይ ደርሼ ሳለሁሉ ብላ፣ ነገር ግን ለአላህ የሚከብደው ነገር የለም ተብላ እነሆ ለዘከሪያ ለኢብራሂም ለሳራ እድሜያቸው ከገፋ በኋላ ከእንግዲህ ልጅ አይወልድም የሚባልበት እድሜ ላይ ለደረሰ ሰው ልጅ የሰጡ አላህ ተባረክ ወተዓላ። መከራዎች፣ ሙሲባዎች በግለ ህይወትም ላይ ይሆን በሕዝብና በሀገር ደረጃም ይሆን ያሉ ሙሲባዎችን፣ ችግሮችን አላሁ ተባረክ ወተዓላ ማስወገድ ይችላል። ለአላህ የሚሳነው ነገር የለም። ከፊትም ከኋላም ከግራም ከቀኝም በአደጋ እንኳ ብንከበብ አንድ ብቸኛ በር አለ የአላህ በር። በዛ በር በኩል እንድ ሾል ከአላህ ያደርገኛልን ይገባ ነው። ሙሳ አለይሂ ሰላም ፊርዓውን አዳሴ ያደርጋቸው ቆይቶ መጨረሻ ላይም ያሉ ሰራዊቶቹን አሰባስቦ በአንድ ቀን እንጨርሳቸው ብሎ ዕቅድ ባወጣ ጊዜ አላህ ለሙሳ ነግሯቸው አማኞችን ይዘው ከግብጽ ለመውጣት ሙከራ አድርገዋል። ነገር ግን ከኋላቸው እጅግ በጣም ብዙ ሰራዊቶችን አስከትሎ ፊርዓውን ተከትሏቸው፣ ከፊት ለፊታቸው ደግሞ ባህር ገጥሟቸዋል። በሁለቱ መካከል ገብተው መሄጃ ጠፍቷቸዋል። ተስፋ ቆርጦ አላማኞች ኢና ለሙድረኩን ብላ መያዛችን ነው ማለቃችን ነው ብላ። ነገር ግን በየቂን በኢማን በተወኩል የተሞሉት ሙሳ ዓለይሂ ሰላም ቃለ ከላ ላ በጭራሽ ጥቃት አይደርስብንም። ለምን ካልክ ኢነ ማዕያ ረቢ ከኔ ጋ ጌታዬ አለ ከኋላ ፍርዓውን አምባገነኑ አነ ረብኩም ላዓላ የሚለው ፍርዓውን ከሰራዊቶቹ ጋር ይከተለን ከፊት ለፊት ባህር ቢከልለን እንኳ አላህ ከኔ ጋ አላ። አላህ ከአንተ ጋር ካለ የዓለም ህዝብ በሙሉ ወደ አንተ ቀስቱን ቢወረውር ጥቃት ሊያደርስብህ አይችልም። አላህ ያድናሃል፣ ያወጣሃል። አላህ ተባረከ ወተዓላ በእሱ ያመንን፣ በሱ የተመካን፣ በሱ የተብቃቃን አይጥልምና። በያዝከው በትር ባሕሩን መታ አድርገው ብሏቸዋል ሙሳ። ባሕሩ መታ ሲደረግ አስራ ሁለት መንገዶች ተፈጥረው ከሙሳ ጋር የነበሩ አስራ ሁለት ነገዶች በየመሪያቸው የተመሩ ባህሩን አቋርጠው መሻገር ችለዋል። ውሃ ከየተኛውም አማኝ በጭንቅ በመከራ ጊዜ በአላህ ከተብቃቃ አላህ አለኝ ካለ መውጫ ያገኛል። የነብያት ህይወት እንደዚህ ደስታና ሀዘን ድሎትና ችግር የተሞላበት ነው። ለነብያት ህይወት ካልጠራች ሰላም ካልሆነች ለኛ በወንጀል ለተሞላን የሰው ልጆች ህይወት ሰላም ልትሆን አትችልም። በተለያየ መልኩ ህይወትን የሚያደፈርሱ የሚረብሹ ሰላም የሚያሳጡ ነገሮች ሊገጥሙን ይችላሉ። ይህኔ ማድረግ ያለብን መሰበር፣ መታገስ። የነቢያት ሁሉ ቁንጮና አለቃ ነቢ ሙሐመድ ናቸው። የእሳቸውም ህይወት ከነዚህ ነቢያት ለየት ያለ አልነበረም፣ ተመሳሳይ ነው። ሲወለዱ የቲም ሆነው ተወልደዋል። ከጊዜ በኋላ እናታቸውን አተዋል። ብዙም ሳይቆዩ አጎታቸውን አተዋል። ብዙም ሳይቆዩ አያታቸውን አተዋል። ከዛ በኋላ የመካ ህዝቦች ጨካኞች ሆነው አይንህን እንዳላይ ብለዋቸው በተኙበት ቤታቸው ላይ የሚገድላቸውን ሰው ልከዋል። ሌላ ሀገር ተሰደው ሲሄዱ እዛ ሀገር ካሉ ሰዎች ጋር ተመሳጥረው ወደዚህ ላኩ ብላው ሙሐመድን በህይወት እያለ ወይ ሞቶ አንገቱን ቆርጦ ያመጣልን ሰው መቶ ግመል እንሰጣለን ብላ ዱንያ ላይ አንድ ቀን እንኳ ሰላም እንዳያገኙ ለማድረግ ከግራም ከቀኝ ከውስጥም ከውጪም ጥረት አድርጋ ወላኪን፣ ከጊዜ በኋላ አላህ ፈረጁን ሰጥቷቸው በብዙ ሺ ሰራዊቶች ታጅበው አባረው ያጧቸው የመካ ሙሽሪኮች እያዩ ወደ መካ ገብተዋል ድል አድርገው ነፍስ ፈትህ ተብላ ከሞቱ በኋላ ግን ይበልጥ የእሳቸው ዓላማ የለፉለት የደከሙለት ዓለምን አጥለቅልቀዋል። የሚበሉት አልነበራቸውም። ለወራት ቴምርና ውሃን ብቻ የሚበሉበት ሁኔታ ነው። ተርበው ሆዳቸው ላይ ድንጋይ የሚያስሩበት ሁኔታ ነው። ማን ነው ከለላም ይሆነኝ የጌታዬን ቃል እንዳደርስ ብለው ለህይወታቸው ላሰግተው ይጠብቀኝ ሰው ከለላም ይሆንልኝ ሰው ያሉ ሰው የሚለምኑበት ሁኔታ አሳልፈዋል። ማንም በማይፈራበት በማይሰጋበት ጊዜ እንድሰጋ እንድፈራ ተደረግ ያለሁ ብለዋል። የሰላተ ሰለ ከጊዜ በኋላ ግን አላህ ተባረከ ወተዓላ ዲናቸውን የበላይ በማድረግ እሳቸውን የበላይ አድርጓቸዋል። በየአዳኑ አሽሀዱ አነ ሙሐመድን ረሱሉላህ ይባላል። በየኹጡባው ስማቸው ይጠራል። በየኒካሑ ስማቸው ይጠራል። ሰው ሲወለድ አዳን ሲባል ስማቸው ይጠራል። ሞቶ ሲቀበር ስማቸው ይጠራል። አላህ ተባረከ ወተዓላ ያደረጋቸው ነገሮች ሁሉ ለኸይር እንደሆነ ልናውቅ ከችግር በኋላ ድል አለ ብለውናል ነቢ ሰላት ወሰላም። ይህን ልናምን በመከራ ጊዜ ልንሰበር ልንታገስ ይገባናል።